ተራን ያለ ነው። ምን አገባት እና ነው ነጠላ ምን ለብሰው አለቀ የሌላ እምነት ተከታይ ነች ማለት ነው። ይሄ እሱ አምሮባት ወደ ቤተ ክርስቲያን ምናምን ክርስቶስን ለመምሰል እንኖራለን፣ ለእሱ እንተጋለን፣ እንጾማለን፣ እንሰግዳለን፣ እንጸልያለን፣ ወደ ፈጣሪ እንለምን እና ትልቁ ሰሚ ያስተላለፈችው እዛ ቪዲዮ ላይ ያስተላለፈችው መልእክት በጣም አደጋ ያለውና ከባድ። እስኪ ወደ ሙሉ ቪዲዮ እንሂድ። ማለት ነው ሰሞኑን ዩቲናዝ የሰሩት ቪዲዮ ሲሳይ ጋ ማለት ነው እጅግ እያወዛገበ ነው ያለው። ማለት ነው ቤተሰብ ይሄ ልጅ በነገራችን ላይ ይሄ ልጅ ምንም አይነት ትወና ኮንተንት፣ በተለይ የሙስሊም ሃይማኖት ተከታይ የሆኑ ሴቶች በቃ ሌላ ገጸ ባህሪ ተላብሰው እንዳይሰሩ ፍዳቸውን እያበላና እያሰቃያቸው ነው ያለው። ማለት ምን ማድረግ ይሻላል ይህንን ልጅ ቤተሰብ ምን ማድረግ ይችላል? የኖርንበት ስንት ዓመት ከህፃንነታችን ጀምሮ ፊልም ስናይ ነው የኖር ነው ያደግ ነው ማለት ነው። ቤተሰብ አንዱ ሃይማኖት ገጸ ባህሪ ተላብሶ ለምሳሌ ሲሳይን ማን የኦርቶዶክስ ሃይማኖት ማን ተናግሮት ያውቃል? እስኪ አሁን የሰራው ቪዲዮ ላይ ማንም አልተናገረውም። ምን አድርጉ ነው የሚላቸው? ይሄ ልጅ ግን እንዲህ ሀሳብ አሴቶች ኮሜንት ላይ አስቀምጡ ወደ ቪዲዮ ሄድ እስኪ ምናምን እሷ አምኖባት ቤተክርስቲያን ምናምን ስትሄድ ወደ ትቶ እስልምና እንትቶ ወደ እሷ ሮጣ ምን ማለት ነው? የቪዲዮ ምልክት ምንድን ነው? አደገኛ ነው። ገባ? ያ ነው ያናደደን። አቢባ ተረጋጊ፣ ተረጋጊ። እሷ ለምን ፀጉር ከፈተች ብዬ ተናድጃ። ላቀም መብቷን እኔ ስለምን አለቀቅኩ ካላለች መብቷ ነው። አላህ ይቆጣት። ቆይ አዳም፣ አላህ ይቆጣት። ምንም ስታደርግ ተፈራን ያለሉ ምን አገባት እና ነው ነጠላ ለብሰው በቃ ሌላ እምነት ተከታይ ነች ማለት ነው። ይሄ ዲግራ ማስሊ ያስተላለፈችው እዛ ቪዲዮ ላይ ያስተላለፈችው መልእክት በጣም አደጋ ያለው እና ከባድ ከባድ ነው። ምክንያቱም ይሄ አንቺም በሀይማኖትሽ እኔም በሀይማኖቴ የሚለው ነገር እኛ አን ማንቀበለው እና ማስኬድ ነገር ነው። ገብቷል እሺ። ሹፍ ሹፍ ምትባል ኡስታዝ ልበልህ የማን ልበልህ? ምን አድርጊ ነው ምትላትችኝ? ምን ታድርገው ሰላት አትሰግዴና እምነት ሃይማኖት ተከታይ ነች ምናምን ምናምን፣ የፈለጋት ብትከተል ምን አስጨነቃት? ምን አዎ ሐዲስ ነው። ልክ ነህ። ሰላትን ያልሰገደ ሰው ከፈረ ብሎ ረሱል ሰለላሁ ዐለይሂ ወሰለም። ይህ ሐቅ ነው። ግን በዚህ ልክ አንተ ምን አባቷ ስለሆነ ነው ነጠላ የምትለብሰው? ነጠላ ለብሰች ብላም ነገር ትላለህ እንዴ ሚስተ? እንደ አንተ ነጠላ ትላ፣ ለምን በብኪኒ ለምን አትሄድ? ምን አገባህ አንተ? መብቷ እኮ መብቷን፣ የፈለጋትን ነገር የማድረግ ። አልተሳደበች እስልምናን አልሰደበች ሃይማኖት አልነካቸውም። እዚህ የሃይማኖት የነጻ የሃይማኖት የነጻነት መብት የተጠበቀ ፖለቲካ ድርጅት አደረገው እንደሆነ በአንቀጽ እንትን ተብሎ የተቀመጠ ነገር። ስለዚህ ውረድ ከዚች ልጅ ላይ፣ ተዋት። በቃ ተዋት፣ ከቻልክ ምከራት። ሹፍ ኮመንት አይኔ የቀላው በያይ እና ትልቁ አካውንቷ ቆይ ጠብቅ ብለዋል ቤተሰቦች የእሷን። በዚህ አካውንት ደግሞ ቆይ ጠብቅ ብላለች። ስሚ፣ እኔ እኮ እውነትን የመጋፈጥ እውነትን ለመጋፈጥ እኮ ምንም ሼም የለኝ እውነትን ለመጋፈጥ ምንም ፍራቻ ያለኝ፣ ገብቶሻል። ባለፈው እናትና አባቶችሽን ስለነካውኝ ሼሚ ዞ ነ ይቅርታ የጠየ እንጂ አካውንቴ ምናምን ስለተዘጋለ አሁንም፣ ግፋ ቢል ሪፖርት ሆኝታለ ታዘጊዋለሽ አካውንት። እኔ ለአካውንት እኮ አይደለም፣ እኔ ለአላህ ነው የምሰራው። ገብቶሻል። አንቺ ያስተላለፍሽው መልእክት አሁንም ቢሆን አንቺን በሃይማኖት እኔም በሃይማኖት የሚባለው መልእክት አይሰራ ሴቶች እንደዚህ አይነት ወንድ ሌላ አይነት ወንድ ብታገቡ ሙስሊም ሴቶች እንደማይቻል እንድታቁልን ነው የምንፈልገው እንጂ በግድ ነው። አሁንም ለትውልድ እንዳይደርስ አሁን መታገላል። አለቀ። ሌላ አካውንት ከፍታል። አካውንት ሶስት መቶ ሺህ ምናምን የራሴ የሆነ ድርጅት የራሴ የሆነ ስራ የራሴ የሆነ ቤት ያለች እንዲ ኦርቶዶክስ ሆኖች የምትሉ ደግሞ ማህበራዊ ሚዲያ ላይ ዛሬ መታችኋል። ደጋግሜ እነግራችኋል። አሁንም ደግሜ ነው የምነግራችሁ። ታዋቂ ግለሰብ ይጸድቃል ያለ ሃይማኖት የለም። ታዋቂ አርቲስት ይጸድቃል ያለ ሃይማኖት የለም። ታዋቂ ደራሲ፣ ታዋቂ ሰባት ይጸድቃል ያለ ሃይማኖት የለም። ሰምቼ አላውቅም። ታዋቂ ስለሆናችሁ ይጸድቃላችሁ ያለ የለም። ምናልባት የፕሮቴስታንት ወገኖች ከዚህም ለየት እንደምትሉ አውቃለሁ። ታዋቂ ስለሆን ማናችሁን ጸድቀናል ብላችሁ ስለምሰብኩ ብዙዎቻችሁም፣ ጻድቁ ከተሳሳትኩ ታርሙኛላችሁ፣ ጸድቀናል ስለምትሉ ማለት። በተረፈ ብዙዎች ብዙዎቻችን የምናውቀው በእምነታችን ወይ ደግሞ እስልምና ላላችሁ ዲናችን አምነን ተከትለን ሱላት ሰግነን ትእዛዙን ፈጽመን እንጸድቃለን። እንጥላላ ኦርቶዶክሳውያን ትእዛዙን እየፈጸመን በእሱ ፈቃድ፣ በእኛ ስራ አይደለም በእሱ ፈቃድ እንጸድቃለን ብለን እናምናለን። ስለዚህ እንለፋልን፣ ክርስቶስን ለመምሰል እንኖራለን ለእሱ እንተጋለን፣ እንጾማለን፣ እንሰግዳለን፣ እንጸልያለን፣ ወደ ፈጣሪ እንለምናለን፣ እናለቅሳለን፣ እንሰግዳለን፣ እንማልዳለን፣ እንማጸናለን፣ እንጠይቃለን። እኛ ለአንዳችን አንዳችን እንማልዳለን። የምንጠይቀው ለጀነት ዘላለማዊ መንግስት ለማግኘት ብለን ነው የምናለው። አርቲስቱን ከፊት አድርጉልኝ አድናቸዋለሁ ያለን ክርስቶስ የለም። ታዋቂ ግለሰቦችን ከፊት ስላመጣቸው አድናቸዋለሁ ያላቸው የለም፣ ክርስቶስ የለም። ከሙስሊም ስለመጣች ከሙስሊም ስለሄደ ወደ ሙስሊም ስለሄደ አጸድቃለሁ ያለ አላም አጸድቃለሁ ያለም ክርስቶስ የለም ዳንኤልም የለንም እግዚአብሔርም የለንም። ዛሬ አመጣችሁ። እነዚህ ልጆች ኮንተንት ነው የሚሰሩ። በተደጋጋሚ በተለያየ ጊዜ ኮንተንት ይሰራል። በኢትዮጵያ ቴሌቪዥን፣ በኢቢኤስ፣ በፋና፣ በአዲስ አበባ ቲቪ፣ በክልል ቲቪዎች ሁሉንም ፕሮግራም የእስልምና በዓል ቀን አንገታቸው ላይ ክር ያሉ ክር ያደረጉ ክርስቲያኖች፣ ፕሮቴስታንቶች ሂጃብ ለብሰው ሙስሊሞን እንዲያለው ነው። ኮንተንት ስለሚሰሩ እምነታቸው ለመምሰል ብለው ነው የሚሄዱ እነሱን ኮንተንት ሊሰሩ ነው የሚሄዱ። ሃይማኖታቸው የራሳቸው ነው፣ በግላቸው ነው ያለው። ፕሮግራሙ ስለሚያስገድዳቸው ወይ ደግሞ አለቃቸው ስለ አስገድዳቸው ነው የሚሄዱ። እኛም ደጋግመን ተናግረናል። በሃይማኖት በዓላት ጊዜ እነዚህ ከእምነታቸው ውጭ የሆኑ ሰዎችን አታስገድዱ ብለን እናገራለን። ዛሬ እናንተ ማህበራዊ ሚዲያ ላይ ይዛችኋቸው የወጣቸውን ልጆችም እች ልጅ ኦርቶዶክስ አልሆነች። ለምንድን ነው በታዋቂ ሰው ማህበራዊ ሚዲያ ላይ መጋጨት የምትፈልገው? ለምንድን ነው አጀንዳ ማድረግ የምትፈልገው? እኔ ላሳያችሁ፣ እዚህ ፎቶ ላይ ተመልከቱ። እንደው ቢጠፋባችሁ ቢጠፋባችሁ የክርስትና ስም የሴትና የወንድ መለየት ያቀታችኋል። ገብረ መድህን ሆናለች ብላችሁ እኮ ይለ እንደ ውሸታችሁ እንዲህ በአደባባይ ምን አለ ብትድን ለራሷ ነው። ኦርቶዶክስ ብትሆኑ እኮ ደስ ይለናል። ሁላችሁ በራሷ ነው ብትድን። ማህበራዊ ሚዲያ ላይ ግን ውሸት ይዛችሁ ስትወጡ ትክክል አይደለም። የምንቃወመው እኛ ሆነ፣ ገብረ መድህን እስልምና ያልሆነ እስላም ሆነ ብለው ታዋቂ ሰው ሲያመጡላችሁ ተቃውሟቸው ትክክል አለ። እነዚህ ናቸው የግጭት ጠማቂዎች እነዚህ ናቸው ጥንሳሾች። ማህበራዊ ሚዲያ ላይ ተቀምጠው ማህበራዊ ሚዲያ ሃይማኖት እና ሃይማኖት ማጋጨት የሚፈልጉት እነዚህ ናቸው። ትክክል አይደል? ሀዩቲ በእምነትሽ አምነሽ ልፈት ነው ነገር አምነሽ ከመጣሽ ሲሰየው ካላመንሽበት፣ ችግር የለም። ሃናን ሄደች ብላችሁ ስትናገሩ የነበሩ ሰው ሃና ወጥች፣ ትክክል አይደላችሁ። ቢትሪዝ ውጭ ነው ያለችው ብያችሁ ነበር አይደል? ያን ጊዜ ሳውዲ አረቢያ ነበር የነበረችው፣ እየጎበኘች ነበር ሙዚየም። እንዲህ ካለበሰች መግባታችን ክልክል ነበር። ሃና ዛሬ ሃና ነው ሄደች፣ ነገ እንትና መጣ፣ ነገ ከተራ ኦርቶዶክስ እንትና በመሄዱና በመምጣቷ የተለወጠ ነገር የለም። እስልምናም እንትና በመሄዱና በመምጣቱ የሚለወጥ ነገር አይኖረውም። እኛንን ማህበራዊ ሚዲያ ላይ የምንጋጭ እባካችሁ እረፉ። ልጅቷ ባለችበት እምነት በአክብሮቷ በትትናዋ ጸንታቱ ስራዋንም ኮንተንቷንም አትረብሹ።